እንባታም ዘረኛ፣ ሶስታችሁም ናችሁ። ትግሬ ዘረኛ አለ የስ የአማራ ዘረኛ አለ የስ የኦሮሞ ዘረኛ አለ የስ አራት ነጥብ። ሶስታችሁም ጥንብ ዘረኛ አላችሁ። ከላያችሁ ላይ መቼ እንደሚነቀል ባናቅ ሚዲያ ላይ የሚታይ ነው። ዋሻው እንዴ አላችሁ፣ ዘረኞች አላችሁ። ካላንቺ ዘር የሌላ ዘር ዘረኛ የማይመስልሽ አላችሁ ግጥም አድርጋችሁ አሉ። ከኛ ከጉራጌ ራሱ ዘረኛ አሉ፣ ጥንብ ገጠር የተወለዱ ጥንብ ዘረኞች አሉ። በጣም የምጠላቸው ማለት ነው። እነሱ ደግሞ ችግራቸው አማራን ነው የሚጠሉት። የጉራጌ ጥንብ ዘረኞች እግዚአብሔርን አማራ ነው። አንቺ ለአማራ ታግዣለሽ። ይህና ባንዲራ ራሱ ሳይሆን ደማቸው የሚፈላ ጥንብ ጉራጌዎች አሉ። መዳን ያለምን ዘረኞች አስቀያሚ ጥንብ ዘረኛ አሉ። ከኛ ውስጥ በጣም ነው የምጠየፋቸው ይህም በአንዲህ ራሲያው የሚነዝራቸው ኬት አባታቸው እንደመጡ ማን እንዳስጠናቸው አላቅም። እግዚአብሔርን እኔም በንዴት የሚጠሉ ለአማራ ታግዣለሽ እያሉ ይህን ስላረግኩ አማራ የሆንኩም የሚመስላቸው ሰገጤ ገጠር የተወለዱ ዘረኞች በጣም ምጠላቸው። አማራ ምን እንዳደርጋቸው ባላቅም በከፍተኛ አማራን የሚጠሉ ትግሬን አይጠሉም፣ ኦሮሞን አይጠሉም። ማን የሚጠላሉ? አማራን መብር ነግራችኋለሁ ግልጹ። ምን እንደቶ ጉቂጣቸው ባላቅም ዘረኞች ናቸው። በጣም ነው የሚጠሉት። ምን እንደተደረጉ ምን አደረጋቸው የሚባል ደግሞ እንዳለ ደግሞ አማራን የሚጠሉት የጉራጌ ሙስሊሞች ናቸው። ለምን ጉራጌ ክርስቲያን ከጎንደር ነው የመጣው ብለው ነው የሚያስቡት። በየትኛው ሳይኮሎጂ የትኛው ጋር እንዳነበቡት ባላቅም፣ ግልጹ እናመናግራችሁ መብርሃንን በግልጽ ነው የምነግራችሁ፣ የጉራጌ ኦርቶዶክስ ከጎንደር ነው የመጣው ብለው የሚያምኑ ሰገጤ ስንግጥ ያሉ እኛ ያሉ በቃ ሰገጤዎች አሉ። ዘረኝነት ግን ነቢዩ መሐመድ ጥንብ ነው ብለው ቁራን ላይ ጽፈዋል። ያንን ጃምፕ እያረጉ እያነበቡት ሲሆን ባላቅም እንደዚህ የሚያስቡ አሉ። እኔ ጉራጌ ስለሆንኩ ለጉራጌ ከበር ማድረግ መስሏቸው አላረግም። ነጭ ነጩ ነው የምነግራችሁ። ዘረኝነት ግን ለማንም አይጠቅሙም። በዚህ ዘመን አይታችኋል፣ ዘረኛ ሆናችሁ ምንም ይጠቅም ነገር የለም። ዘረኝነት አይጠቅም። አሁን እኔ ልጄ አውሳይ ለንደን አቲጂ ብያት ነበረ ሌስተርን የደረሳት፣ ማሚዬ አቲጂ እዛ ሄደሽ ኩክ ማረጋለ። እዚህ ብቶኝ ደብተሯን ጥላ ኩክ ያረኩላትን ትበላለች አርፋ፣ የሆነ ፊልም አይታ ራሷን ላክስ አርጋ ትምህርቷን ትጀምራለች። ወይ ዋና ሄዳ ዋኝታ ስትመለስ ታጠናለች። አይ አውትሳይድ ካልሄድኩ ሞች ይገኛለው፣ እኔ አውትሳይድ ነው የምማረው ልታ ያልኳትም ቢያለች የማዘጋጀት ያለብኝን ለዩኒቨርሲቲዎቿ የሚሆነው ሁሉ አስተካክዬ ማሰላማ አድርሻ መጣ። እግዚአብሔር ምስክሬ አመት አልቆየችም። ሬግሬት ስታረግ ምነው ስላት ማሚ ቁንጭ ብዬ ብመጣ ልብስ ዛው ማለች ልብስ የሚያጥብልኝ የለም፣ ኮክ የለም፣ አልጋው ማን ያንጥፈው? ፀጉሯ ፀጉሯ እንደዚህ የተንቀጠቀጠ ፍሪዝ ነው የሚሆነው። በአስራ አምስት ቀን አንዴ ሰባት አይነት አቮካዶ፣ ባናና፣ ቂቤ፣ ተልባ፣ ኑግ፣ ባናና፣ አቮካዶ ሰባት አይነት ነገር አድርጌ ነበር ፀጉሯን ያሳደግኩላት እንዴት እንደሚያምር ከዛስ ኒኒ ሲገባ ወቅት አድርግ፣ አልጋውን ታንጥፍ፣ ቤቷን ጣጥባ፣ ትምህርቷን ትማር አልቻለችው። ፀጉሯን ብታምኑ ባታምኑ እንደዚህ ገብታ ቆርጣ አፍሮ አርጋ ጠብቀች፣ አፍሮ አርጋ ቆረጠችው። አልቻለችም። ማማሚ ጠቅኔ ነኝ እንደ ጻ ልጅ አጥቢ ያሳደኳት እግዚአብሔርን ትልቅ ሆና ውስጥ እንደዚህ በደል ቅቤውን ስለማታጥሎ ስለምናደግ ራሴ ነበርኩም ማጥባት እንደ ጻ ልጅ እዛ ስትሄድማ ሊጠሙ ቅቤ እኮ አትጠባም። እዛም አልክላትም። ለምን በደንብ ስለማታጥሙ? ከዛ ለጓደኞች አሁን እሷ መካሪ ሆነች፣ አትውጡ ሁላችሁን የወጥቼ እንደዚህ ሆኜ እንዲሆኜ አይውሽ ማሚዬን በሰማዋት ኖሮ፣ ለእኔ ግን ጠቀመኝ። ሶስት ዓመት በደንብ በአርጋ ላይ ፍናየችው። አሁን ምርጥ ሼፍ እሷ የምትሰራው ምግብ ዲሊሸስ። እያጠኑ ጥንትን ላይ እየገቡ ዩቱብ ላይ ሃው ቱ ክክ ሀውቱ ኩክ ላዛኛ ሀውቱ ረማ እኔም አላቃቸው። ሰሞች አሁን ያጠናችሁ ኩክ አላቀው። ማብየ አንድ ምግብ ያልቀመች ስራለች ትላለች። ሰርታ ደግሞ ደቂቃ አይፈጅባቸውም። እኔም አልበሰለም ብዬ አልበላም ስል ይጣፍጣል። አራት ደቂቃ ባልሞላ ውስጥ የሆነ ድብልቅልቁ የወጣ ምግብ ትሰራለች። ስበላው ዲሊሸስ ልጄ ሼፎናልኝ ጥጥ ሚል ፉድ ረ ከዚህ በኋላ ስ ለኔ እንዳሰኝ ለራስሽ ማለት የምወዳቸው ግን አሁን አራት ነው አምስት አይነት አሉ። ከእሱ ውስጥ ከሰራች እበላለሁ እንጂ ወይ ቅመሙን ባሳያችሁ አንድ እንትን ሙሉ ቅመም በቻይንኛ በጀርመንኛ በምንኛ የተጻፈ የቅመም አይነት አምጥታ ቅመም

ኖ ኖ ኖ አይ ላይ ክ ሁሊ ማሚ ኩክ ስታረግ እሷ ኩክ ማድረግ ስንጀምር እሱ ያለቅሳል። ኖ ኖ አይ እሷ ናት በላም አንሰለዋለሁ። ማሚ አይ ላይ ክ ኩኪንግ ይላል። እሷ ተፈላስፋ የሰራችውን ያኛው መሀከለኛው ግን የእሷ ኩክ ሲመቸው፣ እኔና ልጄ እያለቀስን በገዛ ቤታችን የማንወዶ ምግብ እሱን ተደብቄ ሌላ በለዋለሁ። እኔም ዞር ስትልልኝ ቢሉስ ድፍት እንዴ

እንኳን አደረሰሽ፣ እንኳን አብሮ አደረሰ። ተናፍቀሻል። አላወራንም፣ ተጠፋፋን። እንዴት ነሽ? እኔም ቢዚ ሆንኩኝ ከፍቅር ሲዝም ጋር ጸሎት ነበረብኝ ምናምን ምናምን። ጾማችንም ሊጀመር ነው። በቃ አንዳንድ ነገር ትምህርት ላይ ነው። ለሰላሳው ለገል

በሰባት ዓመቴ ነው። ከውልቅጤ ነው። ይቅርታ ውልቅጤ ውልቅጤ ማለት ነው። ሶሪ አንቀልባ ሆነች። ሮሚ ውልቅጤ አንቀልባ ሆነች እኮ አንቀልባ ሆነች። አንቀልባ እንኳን አደረሰች። ቴንኪው እንኳን አብሮ አደረሰ። አይደለም ዝ አንቀልባ መባል አለብሽ። ዝ አንቀልባ ያ በ እዛ አንቀልባ ምንም ላረጋ ይቻል በስንት መከራ እየሰጠሽኝን ዝርያነት ወደ አንቀልባነት ልመለስ ነው አብሬሽ